በሀገራችን አንድ መኪና ለመግዛት ያለውን የአቅም ችግር ለሚያውቅ እኚህ ሰው ያላቸውን መኪኖች ብዛት ሲመለከት መገረሙ አይቀርም። ለነገሩ መኪና ብርቅ ከሆነባት ኢትዮጵያ አይደለም ከየትም የዓለም ክፍል የእሳቸውን የመኪኖች ስብስብ የጎበኙ ሁሉ በግርምት አፋቸውን ከፍተው ነው የሚቀሩት። 6.5 ቢሊዮን የዓለም ሕዝብ በእግሩ በሚኳትንባት በዚህችው ምድራችን ላይ እኚህ ሰው በቤታቸው ያቆሟቸውን መኪኖች በእያንዳንዱ ቀን አንዳንድ መኪና ልንነዳ ብንል እንኳ ያላቸውን መኪኖች ነድተው ለመጨረስ በትንሹ 19 ዓመት ይፈጅባቸዋል። ብታምኑም ባታምኑም ባለ ሁለት ፎቅ ከሆኑ መኪኖች እስከ ውሃ ላይ ጀልባ፣ መሬት ላይ መኪና እስከሚሆኑት ድረስ እኛ ኢትዮጵያውያን ቦንድ ገዝተን ተረባርበን በሠራነው የሕዳሴ ግድብ ዋጋ ከዓለም ዙሪያም ቅንጡ መኪኖችን ገዝተው በመኖሪያ ቤታቸው ሰብስበዋል።

ሰላም ጤና በያላችሁበት የምንመኝላችሁ የመሿለኪያ ላይፍ ቻናል ቤተሰቦች፣ ቻናላችን በአጭር ጊዜ 6000 ያህል ቤተሰብ ማፍራት የቻለችው በእናንተው ድጋፍ በመሆኑም ከልብ እናመሰግናለን። አሁንም ቻናሉን ለወዳጅ ጓደኞቻችሁ በማጋራት የምንለቃቸው ቪዲዮዎች በርካቶች ጋር እንዲደርስ እንድታግዙን፣ ለቻናሉ አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ እንድታበረታቱን እየጠየቅን ለዛሬ በዓለማችን ላይ እጅግ አነጋጋሪ በሆነ ሁኔታ እጅግ ውድ የሆኑ የተለያዩ መኪና ኖችን ስላሰባሰቡ ግለሰቦች ልናወጋችሁ ወደናል። ቪዲዮን ላይክ በማድረግ እስከ ዝግጅታችን ፍጻሜ አብራችሁን ቆዩም። በአህጉራችን አፍሪካ በተለይም በሀገራችን መዲናም እንደ ቅንጦት የምንመለከተው ነገር ነው። በሌሎች ዓለማት ደግሞ ልክ እንደ ጥልቅ ጥበብ፣ እንደ ታሪክ ማኅደርና እንደ ግዙፍ ኢንቨስትመንት ይመለከቱታል። መኪኖቹን በየቀኑ አንድ በአንድ እየነዱ ለመጨረስ 19 ዓመታትን ከሚፈጅባቸው የኢትዮጵያን ታላቁ የሕዳሴ ግድብ ዋጋ የሚያህሉ መኪኖችን በጋራጃቸው ያከማቹ ግለሰቦች መኖራቸውን ደግሞ ዓለማችን ምን ያህል ጉራ ማይሌ እንደሆነች ያሳያል። ይለያል። ወደ ዝርዝሩ ስናልፍ በመጀመሪያ ደረጃ ላይ በከፍታ ተሰቅለው የምናገኛቸው ሱልጣን ሐሰን ቦኪያን ነው። እኚህን ሰው ነው በሕዳሴ ግድብ ዋጋ ከዓለም ዙሪያ ቅንጡ መኪኖችን ገዝተው ሰብስበዋል ያልናችሁ ሱልጣን ሐሰን ላህ ቦኪያ አምስት ቢሊዮን ዶላር አውጥተው ከሰባት ሺህ በላይ መኪኖችን ገዝተው በዓለም ትልቁ ቤተ መንግሥት ጋራዥ ውስጥ ያስቀመጡ የምድራችን ብቸኛ ሰው ናቸው። የሮልስሮይስ አፍቃሪ ሆኑት እኚህ ሱልጣን በራሳቸው ትእዛዝ የትም የማይደገም በወርቅ የተሰራ ክፍት ሮል ሮይስ አላቸው። ይህች መኪና ከመኪኖቻቸው ሁሉ የተለየች ታዋቂ ስትሆን ሰርጋቸውንም የተሞሸሩት በዚህች ወርቅ መኪና ነው። እጅግ የመኪና ፍቅር የተጠናወታቸው እንደሆኑ የሚነገርላቸው የቡርኒዮ ሱልጣን ለመውጫ ለመግቢያ፣ ለመሄጃ መመለሻ ሰባት ሺህ መኪኖችን ገዝተው በጋራጃቸው አስቀምጠዋል። በየቀኑ አዲስ መኪና ቢቀይሩ እንኳ የገዟቸውን መኪና ነድቶ ለመጨረስ በትንሹ 19 ዓመ ሰዓት ይፈጅባቸዋል። ለአንድ መኪና እስከ 14 ሚሊዮን ዶላር ወይም በባንክ የገንዘብ ምንዛሬ 800 ሚሊዮን ብር ገደማ ድረስ ወጪ አድርገው መኪና የሚገዙ ሰው ናቸው። 600 ሮል ሮይስ፣ 450 ፌራሪ፣ 380 ቤንትሌ መኪናዎች ያሏቸው ሲሆን እጅግ አስገራሚው ነገር የመኪና ቀበኛው ሱልጣኑም ገና ዲዛይናቸው ተሰርቶ ለገበያ ያልቀረቡ የመኪና ሞዴሎችንም ቀድመው በትዕዛዝ አሰርተው የግላቸው በማድረግ ይታወቃሉ። የሰውየው የመኪና ፍቅር እንዲህ ቀላል አይደለም። ለምሳሌ ፌራሪ ሜቶስ የሚባለው የፌራሪ ሞዴል ንድፉ እንጂ መኪናው ገበያ ላይ አልዋለም ነበረም። ሱልጣኑ ግን የመኪናውን ንድፍ ስለወደዱት በትዕዛዝ አሰርተው ከሰው ሁሉ አንደኛ ሆነው የራሳቸው አደረጉት። ቤንትሌይ ካሚሎት፣ ቤንትሌይ ፎኒክስ፣ ቤንትሌይ ኢምፔሪያል ቤንትሌ ራፒየርናም ሌሎችንም መኪኖች ሲባሉ ሰምታችሁ ካላወቃችሁ እነኚህ መኪኖች ገበያ ላይ ስለማይሸጡ ነው። እነ ሁሉ መኪኖችን ሐሰን ላህ ቦኪያ ጋራጅ ውስጥ በትዕዛዝ ተሰርተው ይገኛሉ። በወርቅ የተለበጡ መኪኖች ያሏቸው ሱልጣን ቦኪያና ቤተሰቦቻቸውም የሮል ሮይስ ዋነኛ ደንበኛ ቤተሰብ መሆናቸው ይነገራል። ለዚህም እንደ ማስረጃ የሚሉት ሮል ሮይስ በ1990ዎቹ ከሠራቸው ቅንጡ መኪኖች ግማሹን የገዛው የዚህ የብ ሩን የንጉሳዊ ቤተሰብ እንደሆነ ይነገራል። በዓለም ትልቁን የመኪና ኮሌክሽን የያዙት ሱልጣን ሐሰን ላህ ቦኪያ በዓለም ትልቁ ቤተ መንግሥት ውስጥ ይኖራሉ። ይህ ኢስታና ኑረል ኢማን የተባለ ቤተ መንግሥታቸው 1700 ክፍሎችናም 57 መታጠቢያ ክፍሎች ያሉት 50 ሄክታር ላይ ያረፈ ቤተ መንግሥት ነው። የግል መካነ አራዊት ያላቸው ሱልጣኑ እጃቸው የሚፈታው ለመኪና ብቻ ሳይሆን ለስዕልም እንደሆነ ይነገራል። በሰባ ሚሊዮን ዶላር ወይም በዐሥር 10 ቢሊዮን ብር ያንግ ገርልስ አት ፒያኖ የሚባለውን የፒየር ገስቲ ሬይኖ ስዕልን ገዝተው የግላቸው አድርገዋል። ቢል ጌትስ በ1990ዎቹ የአንደኝነት ደረጃቸውን እስኪወስድባቸው ድረስ የዓለም ቁጥር አንድ ሀብታም ነበሩ። አሁንም ሀብታቸው 50 ቢሊዮን ዶላር ይገመታል። ለመኪና ልዩ ፍቅር ያላቸው ሱልጣን ቦኪያ ሶስት የግል ጀትም አላቸው። ሁለት የቦይንግ አውሮፕላኖች አንዱ 767 200 ሲሆን፣ ሌላኛው ደግሞ ቦይንግ 747 400 ነው። ሶስተኛው የሱልጣኑ የግል ጀት የኤርባስ ምርት የሆነውም ኤርባስ ኤ 380 400 ነው። ታዲያ 100 ሚሊዮን አውጥተው የገዙትን የቦይንግ 747 400 አውሮፕላን ሌላ 120 ሚሊዮን ዶላር አውጥተው ፊኒሽንጉን እንዳሰሩትም ይነገርላቸዋል። ይህንን አውሮፕላን ፊኒሽንጉ ለሱልጣኑ ምቾት እንዲመች ተደርጎ ሲሠራ አንድ ትልቅ መኝታ ቤት፣ መታጠቢያ፣ ቅንጡ ኩሽና እንዲኖረው ተደርጎ የተሠራ ሲሆን በመታጠቢያና ኩሽናው የተገጠሙት ሲንኮሽ በሙሉ ከወርቅ የተበጁ ሲንኮሽ ናቸው። ልክ እንደ ቤተ መንግሥታቸው ሁሉ እየሠሩ የሚሄዱበት ቢሮም የተዘጋጀለት ነው። ወደ ሁለተኛ ክፍል ስናልፍ ደግሞ ሼክ ሐምዳን ቢን ሐምዳን አልናህያን እናገኛለን። ዘ ሬንቦ ሼክ ይሏቸዋል። ስለ መኪና ፍቅራቸው የሚያውቋቸው ይህ ሬንቦ ወይም ቀስተ ደመናው ሼክ ያስባላቸው ነገር በአውሮፓውያኑ 1981 ዓመተ ምህረት ለሰርጋቸው ባዘዟቸው ሰባት የመርቼዲስ ኤስ ክላስ ሞዴል መኪኖች ምክንያት ነው። እነዚህ መኪኖች ከውስጥም ከውጪም አንድ የቀስተ ደመናውን ቀለም እንዲቀቡ አዘው ያሰሯቸው በመሆኑ ነው። ከነኚህ ሰባት መኪኖች ሌላ ስምንተኛ መኪና በቀስተ ደመናማ ቀለም አዘዋል። ከዚህ በኋላ ነው ሼኩን ሬምቦ ሼክ እየተባሉ እንዲጠሩ ያደረጋቸው። እነኚህን ሰባት መኪኖች ጨምሮ ሦስት ሺህ መኪና እንዳላቸው የሚነገረውም አልናህያን የዓለማችን ግዙፉ መኪናም የእሳቸው ነው። ሃያ ቢሊዮን ዶላር የሚጠጋ ሀብት እንዳላቸው የሚነገሩት ሼኩ አሁን ሰባ አምስተኛ ዓመት ዕድሜያቸው ላይ ይገኛሉ። በአሁኑ ወቅት በኤምሬት ብሔራዊ አውቶ ሙዚየም ውስጥ ከሌሎች ሰባት መቶ የእርሳቸው መኪኖች ጋር እይታ ላይ ይገኛሉ። መኪኖቻቸውን እንደ ሌሎች መኪና ሰብሳቢዎች በግል ጋራጃቸው ከማስቀመጥ ይልቅ በሙዚየም የሚያኖሩት ሰው በተለያዩ ሀገራት በሚገኙ አራት ሙዚየሞች መኪኖቻቸው ይገኛሉ። ጎቢግ ኦር ጎሆም የሚል ሞቶ ያላቸው ሼኩም ከአንድ ፖርሼ ስፖርት ካር በስተቀርም መኪኖቻቸው በሙሉ እጅግ ግዙፍ ናቸው። በእነኚህ እጅግ ግዙፍ መኪኖች ምክንያት ብዙ የጊነስ ቡክ ሪከርዶችን ይዘዋል። የተወሰኑትን እንመልከት። ሼህ ሐምዳን ቢን ሐምዳን አልናህያን በስማቸው ከያዟቸው ሪከርዶች መካከል ባለብዙ ፎር ዊል ድራይቭ የሚለው አንዱ ነው። ካሏቸው ሦስት ሺህ በላይ መኪኖች 718ቱ ፎር ዊል ድራይቭ ናቸው። ሁለተኛው በስማቸው የሰፈረ የዓለም ሬከርድ ባለ ትልቁ ሐመር መኪና የሚል ነው። የሰማይ ስባሪ የሚያክለው መኪና ሐመር ኤችዋን ኤክስ ስሪ ይባላል እያንዳንዱን ጎማ በአንድ ሞተር የሚያንቀሳቅሰው ይህ ትልቅ ቤት ባለ ሁለት ፎቁ 6.6 ሜትር ከፍታ 5.8 ሜትር ወርድና 14 ሜትር የጎን ርዝመት አለው ይህ ባለ ሁለት ፎቅ መኪና ከአንዱ ወደ አንዱ መወጣጫ ደረጃ መጸዳጃ መጅሊስና ሌሎች ክፍሎችም አሉት። በሻርጃ በሚገኘው ኦፍ ሮድ ሙዚየም በእይታ ላይ ይገኛል። ሦስተኛው በስማቸው የሚገኘው ሪከርድ ደግሞ የትልቁ ሞተራይዝድ መኪና ባለቤት የሚል ነው። ይህ በትዕዛዝ የተሠራ መኪና በሁለተኛው የዓለም ጦርነት ላይ ጥቅም ላይ የዋለ የጦርነት መኪና ነው። ዊልስ ጆፕ የሚባል የመኪና ሞዴል ሲሆን ከዋናው ስሪት መኪና አራት እጥፍ ግዙፍ የሆነ መኪና ነው። ሞተሩ ሳይገጠምለት 4.4 ቶን ወይም 4400 ኪሎ ግራም የሚመዝነው መኪናው 6.7 ኪሎ ሜትር ከፍታ አለው። የሚያሽከረክረው ሰው የቱጋ ሆኖ እንደሚነዳ የማይታይበት እጅግ ግዙፍ መኪና ነው። በአራተኛነት በስማቸው የሚገኘው ሬኮርድ ደግሞ በዓለም የትልቁ ትራክ ባለቤት የሚል ነው። ይህ የ1950 ዓ ምህረት ዶጅ ፓወር ዋገን ሞዴል አድ ራጌ የተሰራ ሲሆን ክብደቱ 50 ቶን ወይም 50 ሺህ ኪሎ ግራም ነው። ይህ ባለ አራት መኝታ የመኪና ፎቅ ሳሎንና ኪችን ያለው ሲሆን አየር መቀበያም ተጣጣፊ በረንዳም አለው። ይህን መኪና ያሰሩበትን ምክንያት ሺህ ሐምዳን ሲናገሩ ሀገራቸው ነዳጅ በምትፈልግበት ዘመን እነኚህ መኪኖች ብዙ አስተዋጽኦ ነበራቸው ይላሉ። አብዛኞቹ የሺህ ሐምዳን መኪኖች በሕግ መንገድ ላይ መነዳት የማይችሉ ወይም ኦፍሮድ መኪኖች ሲሆኑ ይህ ግዙፍ ዶጅ ግን በየትኛውም የኤምሬት መንገዶች ላይ እንዲነዳ ፍቃድ አግኝቷል። ከሼኩ አስደናቂ የመኪና ስብስቦች አልወጣንም። እጅግ አስገራሚውና መነጋገሪያ የሆነው ሌላኛው መኪናቸው ይህ የምትመለከቱት ምድርን የሚያመላክተውና በሉል ቅርጽ ያሰሩት መኪና ነው። ይህ መኪና መሬት አላት የሚባለውን ክብደት አንድ አንድ ሚሊዮንኛውን እንዲኖረው ተደርጎ የተሠራ ሲሆን በውስጡም መኖሪያ ክፍሎች አሉት። የሰውየው እጅግ አነጋጋሪ መኪኖች ከአቡዳቢ 45 ኪሎ ሜትር በአልደፈራ ከተማ ርቆ በረሃ ላይ በፒራሚድ ቅርጽ በተሠራው የኤምሬት ብሔራዊ አውቶ ሙዚየም ተብሎ በሚጠራው ሙዚየም ውስጥ በአጠቃላይ ብዛታቸው ሁለት መቶ የሚሆኑ የሼህ ሀምዳን መኪኖች ለእይታ ቀርበዋል። ከዚህ ሙዚየም ሌላ በሦስት ሙዚየሞችም መኪኖቻቸው ለእይታ ቀርበዋል። ከብዛትና ከግዙፍነት ወደ ጥራትና ጥበብ ስንሸጋገር የፋሽን ኢንዱስትሪው ግዙፍ ስም ራልፍ ሎረንን እናገኛለን። ሎረን መኪኖችን የሚመለከታቸው እንደ ተንቀሳቃሽ የጥበብ ሥራ አውቶሞቲቭ አርት ነው። የእሱ ስብስብ እንደ ሱልጣን ቦኪያ በብዛት ባይመዘንም በዓለም ላይ እጅግ በጣም ውድ ብርቅዬና ታሪካዊ ጠቀሜታ ባላቸው መኪኖች የተሞላ ነው። ራልፍ ሎረን ከሰባ በላይ መኪኖች ያሉት ሲሆን አጠቃላይ ዋጋቸው እስከ 600 ሚሊዮን ዶላር እንደሚገመት ይነገራል። የእሱ ስብስብ ዋና መለያም ታሪክና ዲዛይንን ያጣምሩ እጅግ ብርቅዬ የአውሮፓ ስፖርት መኪኖች መሆናቸው ነው። በስብስቡ ውስጥ ከሚገኙ እንቁዎች መካከል ዋነኛው 1938 ቡጋቲ ታይፕ 57 ኤስ ሲ አትላንቲክ የተባለው መኪና ነው። ይህ መኪና በዓለም ላይ ካሉት እጅግ ውድና ብርቅዬ መኪኖች አንዱ ሲሆን ዋጋውም ከ40 ሚሊዮን ዶላር በላይ እንደሚገመት ይነገራል። ሎረን ይህንን መኪና ጨምሮ ሌሎች እንደ ፌራሪ 250 ቴስታሮሳ፣ ማክላረን ኤፍዋን እና 1929 ቤንትሊ ብላወር ያሉ የዘመናቸውን የቴክኖሎጂና የውበት ጫፍ የነበሩ መኪኖችን ሰብስቧል። የራልፍ ሎረን ልዩ ተሰጦ መኪኖቹን ወደ ነበሩበት ኦሪጂናል ሁኔታ ለስ የሚያስደስተው ሲሆን መኪና እድሜና ዘመንን የሚገልጽ ነው። ወደ ነበረበት ስትመልሰው ደግሞ ሐውልት ብቻ ሳይሆን አዲስ በነበረበት ጊዜ የነበረውን ጥራት የያዘ በጥሩ ሁኔታ የሚሠራ ማሽን ይሆናል በማለት የመሰብሰብ ፍልስፍናውን ይገልጻል። በዚሁ ወደ ኒክ ማሰን ስብስቦች እንለፍ ደግሞ ኒክ ማይሰን ቀደም ሲል ካነሳናቸው ጋር ሲነጻጸር ስብስቡም እጅግ ጥቂት የሚባል ቢሆንም ልዩ የሚያደርጉት ነገሮች ግን አሉት። የትም የማይገኙ የውድድርና የስፖርት መኪኖች እሱ ድብ ጋራጅ ውስጥ መገኘታቸው የኒክ ስብስቦችን ልዩ ያደርጋቸዋል። ፒንክ ፍሎይድ የሚባል የሮክ ኤንድ ሮል ባንድ ድራመር የነበረው ኒክ ማሰን ሲበዛ በመኪና ፍቅር የተነደፈ ሰው ነው። ኒክ ካሉት መኪኖች መካከል 50 ሚሊዮን ዶላር ታወጣለች የምትባለው ፌራሪ 250 ጂቲኦ አንዷ ናት። ይህች መኪና በተመረተችበት ዘመን የተመረተው ብዛት 36 መኪኖች ብቻ ሲሆን በ1977 በ40 ዶላር ነበር የሸመታት። ከዓመታት በኋላ ግን እቺ መኪና ውድ መሆኗንና ምርቷም ጥቂት እንደሆነ አወቀ። ፌራሪ፣ ቡጋቲ፣ ማክላረን፣ ማሴራቲ፣ ጃጓርና ሌሎች ውድድር ላይ አይቶ የወደዳቸውን መኪኖች ገዝቶ የራሱ ማድረግም ይወዳል። ልክ ፌራሪ 250 ጂቲኦ ውድድር ላይ አይቶ ገዝቶ የራሱ እንዳደረገው ሁሉ 24 አወርስ ኦፍ ሊ ማንስ የሚባል የመኪና ውድድር ላይ ጊዜ ያሸነፈች ጃጓር መኪናን የራሱ አድርጓል።

ጄይ ሌኖ ኮሜዲያን የነበረ በአሁኑ ወቅት በዓለም ከሚታወቁ መኪና ሰብሳቢዎች አንዱ የሆነ ከመቶ ሰማንያ በላይ ነገር ግን ልዩ ታሪክና ገጠመኝ ያላቸው መኪኖች በጋራዥ ያሉት ሰው ነው። ቢግዶግ ጋራዥ የሚባለው የሊኖ ጋራዥ የመኪና ማከማቻው ብቻ ሳይሆን በዓለም ሚሊዮኖች በጉጉት የሚያዩት የጄ ሊኖ ጋራዥ የተባለ ቲቪ ሹ የሚቀረጽበት ስቱዲዮም ጭምር ነው። በዚህ ጋራዥ ውስጥ በ1906 ከተመረቱ ስቲም ከሚሰሩ እስከ ዘመነኛው ቴስላ ኤሌክትሪክ ትራክ ድረስ ይገኛል። ይህ በካሊፎርኒያ ለሆሊውድ የቀረበ ቦታ ያለው ጋራዥ ጠቅላላ የያዛቸው መኪኖችና ሞተርሳይክሎች ጠቅላላ ዋጋቸው ከመቶ ሚሊዮን ዶላር በላይ ይገመታል። ቪንቴጅ ወይም የቀድሞ ዘመን ፋሽንን የሚያሳዩ መኪኖችን በብዛት የሰበሰበው ጄሌኖ ከተመረቱ መቶ ዓመት የሞላቸውናም ከአንድ ሚሊዮን እስከ 20 ሚሊዮን ዶላር ግምታዊ ሀብት የተሰጣቸው የመኪና ስብስቦችን ባለቤት ነው። ካሉት አሜሪካን ክላሲክ ከሚባሉት መካከል በ1963 የተመረተው ክሪስለር ተርባይን ካር የሚባለው መኪና አንዱ ሲሆን ይህ መኪናም በቤንዚንም በናፍጣና በአትክልት ዘይትም የሚሠራ ልዩ የሙከራ መኪና ነው። በ1906 ከ120 ዓመታት በፊት የተመረተ ስታንሊ ስቲመር የምትባል በስቲም የምትንቀሳቀስ መኪና፣ በ1909 የተመረተ ቤከር ኤሌክትሪክ የሚባል ምናልባትም የመጀመሪያው ኤሌክትሪክ መኪና ካርታንክ የተባለ በሁለተኛው የዓለም ጦርነት ወቅት በነበረ ታንክ ሞተር የተሠራ ታሪካዊ መኪናና ሌሎችም ብዙ ታሪክ ያላቸው መኪኖች በሌኖ ጋራጅ ውስጥ ይገኛሉ። ውድ የቻናላችን ቤተሰቦች ለዛሬ በዓለማችን እጅግ አነጋጋሪ የሆኑ የመኪና ስብስቦች ያሏቸው የመኪና አፍቃሪዎችን እንዲያስቃኝ ናችሁ። በቀጣይ በቻናላችን እንዲሰራና ወደ እናንተ እንዲቀርቡ የምትፈልጉት ማንኛውንም ጥቆማችሁን በኮመንት ብታስቀምጡልን በደስታ ለማስተናገድ ዝግጁ ነን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለቆያችሁ ከልብ እያመሰገነን ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግና የደወል ምልክቱን በማብራት አዳዲስ ተረኮች ስንለቅ በቅድ እንዲደርሷችሁ ማድረግ እንደምትችሉ እያስታወስን ተሰናበትን። ሰናይ ጊዜ በያላችሁበት።